በቀላሉ ከናንተ ስናገኘው ፍቅር የሚያስይዘን እናንተ ላይ ስናየው ወይም እንደ ምክንያትነት በዋናነት የምንጠቀመው በፍቅር ለመውደቅ አንድ ወንድ ልጅ ምንድን ነው የሚለውን ነው። በዛሬ ቪዲዮ ላይ ለእናንተ የምነግራችሁ አብዛኛውን ጊዜ እንደምነግራችሁ፣ አንድ ወንድ ልጅ በእርግጠኝነት አንድን ሴት ሲወደት ወይም ሲፈልጋት፣ እሱ ልክ ነው ብሎ ባመነበት ወይም ፍቅር እንዲህ ነው የሚገለጸው፣ ኢቭን ራሱን እንኳን እሱን አንድ ሴት ኢምፕረስ ለማድረግ ምን ልታሳየው ይገባል፣ ምን ልሰጠው ወይም እንዲሰማው ልታደርግ ይገባል የሚለውን ሪዝን ሊሆን ይችላል። አንድ ሴት የሚሰጠው እሱ ግን የሚፈልገውን አይነት ውጤት አይሰጠውም። አሊያም ደግሞ ይሆናል ብሎ ያሰበው ነገር ወይ የጠበቀው ነገር ስለማይሆን ብዙ ጊዜ ሴቶች እንክብካቤ አይወድም ሊል ይችላል። ምክንያቱም እሱ አንድ ሴት ብትንከባከበኝ ወይ ብትሰጠኝ ብታሳየኝ እንክብካቤ ብዬ ጠሯለሁ ብሎ ያደረገውን ነገር ስላረገ ነው። ነገር ግን ሁላችንም የየራሳችን ቋንቋ አለን ስሜታችንን የምንገልጽበት ብቻ ሳይሆን ሲነገራል የሚገባን ወይም የምናየውን ነገር ሊሆን ይችላል። የምንፈልገውን ነገር በራሳችን ፐርሰፕሽን ነው። ታዲያ ሴት ልጅ ምን ትፈልጋለች ወይም በቀላሉ በፍቅርህ እንድትወድቅ እንድትረታ የሚሆን ያሰብከውን ሀሳብህን ማሳካት ከፈለግ ለሴት ልጅ ምን መስጠት አለብህ እንደ ምክንያት የሚለውን ነው በዛሬ የቪዲዮ ላይ በደንብ እማወራላችሁ ከኔ ጋር እስከ መጨረሻው ድረስ ከቆያችሁ እንደወደደች እና እንዳፈቀረች ደግሞ እርግጠኛ በምን ሆናለሁ የሚለውና በዚህ ቪዲዮ መጨረሻ ላይ እንደ ቲፕ እነግራችኋለሁ። ሀይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እነግራችኋለሁ፣ ከኛ ምስጥሮች ውስጥ አካፍላችኋለሁ፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች የምናነሳበት ቻናል ነው። ይህንን ቻናል ሰብስክራይብ ያላርጋችሁ ልጆች እባካችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። አብራችሁ የደውል ምልክቷን ተጫኑ። ለብዙ ወንድሞቻችን እንዲደርስና የቪዲዮን ሀሳብ ደግሞ ዩቲዩብ እንዲወደው ላይክ እናደርጋለን። አብራችሁ ይንቆዩ። አንደኛው ሴት ልጅ በቀላሉ ፍቅር የሚያስይዛት ወይም እንድትወድህ የሚያደርጋት በራስ መተማመንህና ፐርፐዝ አላማክ ነው። አንድ ወንድ ልጅ ለእሷ የሚያደርግላት ነገር ሳይሆን ብዙ ጊዜ ተናገር ያለው ለራሱ ብሎ የሚያደርገው ራሱን ለማሳደግ ሊሆን ይችላል። ውበቱን ለመጠበቅ ሊሆን ይችላል። ስነልቦናውን ሜንታሉን ዋቴቨር። ነገር ግን ለእኔ ይሄ ነው የሚሻለው፣ ይሄ ነው ውበት፣ ይሄ ነው ማንነቴ ብሎ ቢውልድ ሲያደርገው ምንም ጥያቄ የለውም። ለራሳችን የምናደርገው ነገር ፖዘቲቭ ነው፣ ሰዎችን የሚስብ ሰዎችን የሚማርክ ሰዎች ህይወታችን ውስጥ ለመቀላቀል በጣም እንዲፈልጉ የሚያደርግን ነገር ነው። አብዛኛዎቻችን ግን ታውቃላችሁ፣ ኮንፈርት ስለምንወድ ብድግ ብለን ስፖርት ከመስራት ክልል ተኝቶ መዋል እንወዳለን። ለሆነ ነገር በጣም ረጅም ጊዜ ከምናጠፋ በቀላሉ ወይ በሾርት ከት አግኝተን ነገር ማለፍ ምናም ነው የሚመቸል የሰው ልጅ በባህሪው። ነገር ግን አንድ ወንድ ልጅ ወንድ ነው ተብሎ ነው የምንሰማው። ወንድ ልጅ ጠንካራ ነው፣ ወንድ ልጅ ኃላፊነት አለበት፣ ወንድ ልጅ እንዲ እየተባልን አይደል፣ እኛ ራሶችም የምንሰማው ነገር ባናምንበትም፣ ደጋግመን በመስማታችን የተነሳ ያመናቸው እውነታዎች አሉ። ስለ አበሻ ሴት ነው ማውራሊ። ስለዚህ ያንን ጥንካሬ ስታይ ብህ የሆነ ጎል እንዳለክ የሆነ የምትሮጥለት የሆነ ህይወትን የምታሸንፍበት አላማ ነገር የሚባለው ህይወት ላይ ማንነትህ በጣም ውብ እንደሆነ ስታሳያት ወይም ስታይብህ ነው። ግን ደግሞ በራስህ በጣም የምትተማመን የሆነች ሴት የወደድካትም ትሁን የወደደች ሳንዴ ህይወት ውስጥ የምትመጣ አለበለዚያ፣ ግን እሷን የምታሳድድ ወይም ሴትን የምትከተል የምታሳድድ ወደድኩ በሚል ሰበብ ያሉን ነገሮች የምትተው አይነት ወንድ እንዳለው ስታይና ስታቅ ሴት ልጅ ብታ ብታፈቅራት ራሱ እችን ፓርትህን እንድታይ አድርጋት። ስሜትህን ወይም ፍቅርህን ከማሳየት ይልቅ ሚቀናን የተሰማንን ስሜት ማሳየት ወይም መግለጽ አደን ለውድር ናቸው ሰዎች። ያንን ትታ ግን ምን እንዳለክ ማን እንደሆንክና ምን አይነት ሰው እንደሆንክ እነዚህም ሁለት ነገሮች በራስ ምን ያህል እንደምትተማመንና አላማ ያለክ ወንድ መሆንህን ካሳያት ትልቅ ምክንያት ነው ለሴት ልጅ ከበቂ በላይ በአንተ ፍቅር ለመውደቅ ሁለት ሴት ልጅ ጥልቅ ፍቅር ውስጥ ለመግባት አንተን ለመውደድ ወይም ከወንድ ልጅ በፍቅር ለመውደድ በትልቁ የምትፈልገው ኢሞሽናል ሴፍቲ ነው፣ የስሜት ደህንነት እንዲሰማት የሚያደርጋትን ወንድ። አንድ ሴት ልጅ ለሆነ ወንድ ሙሉ ትቅሮተን ካልሰጠችው ወይ ከሌላ ወንድ ጋር በፍቅር ካልወደቀች በስተቀር በእርግጠኝነት ነው የምናገረው ከአንተን ልም ያለ ፍቅር ነው የሚይዛት። አብዛኛዎቻችሁ ግን ስሜታችሁን እንኳን መቆጣጠር ማትችሉ ትውደድ አትውደድ፣ ትፈልግ አትፈልግ ሳታቅ እንኳን ስሜታችንን መግለጽ ላይ ታተኩራለህ። ደን ደግሞ አልወድህም ወይም አልፈለግም ወይም የሆነ ያላደል የምናሳዮቹ ሪያክሽኖችን ላምን መዝጋት እነሱን ስታሳይ የምታሳያት ስሜት አለመብሰል፣ ስሜት ሮንግ የሆኑ ቃላቶች፣ ኔጋቲቭ የሆኑ ቃላቶችን ማሳየት እነዛ አትራክሽንን የሚገሉ ነው። ነገር ግን ስሜትህን ከመናገር በፊት ምን ማሳየት አለብህ? አንድ ወንድ ልጅ ወደ ህይወቷ ሲመጣ ወይም አንድን ሴት ወዶ ሲጠቃት ስሜቱን ትንሽ ደብቆ ለእሷ ስሜት ደህንነት፣ ምቾት የሚፈጥር ከሆነ ህይወት ውስጥ አለቀ። ረጅም ጊዜ መጠበቅ፣ ረጅም ጊዜ መለመን፣ ረጅም ጊዜ ፍቅርህን መግለጽ፣ እልህ ውስጥ መጋባት አይጠበቅብህም። ራሷን እንድትሆን ከአንተ ጋር እድሉን መስጠት ካለባበሷ አንስቶ እስከ ንግግሯ ሊሆ እስከ ፊዚካሏ አክሴፕት እንዳደረግካት እነዛን ነገሮች ላይ ያን ያህል ጀጃ ለማድረግ እንደዚህ ነሽ እንደዛነ ብለ ከመናገር መቆጠብ። በቃ ያ ደህንነት እንደሰጠሃት ዛሬ ያሳያትን ዛሬ ትደውላለ ቴክስትል ካለ ሳምንቱ ሙሉ ደግሞ ጸጥ፣ ምንም አይነት ስሜት እንዳንተ እንደሌለ እንዲሰማት ማድረግ ቆርችላ ማለት ለሴት ልጅ በተለይ ፍቅር ውስጥ ከመግባቷ በፊት ወይም ምንም ሪያክሽን ሳታሳይ ይሄ የውሸታም ወንድ ነው ብላ እንድታምን ነው የሚያረጋት። ትረስቴ ትረስት ምንድን ነው የሚባለው? ይሄ ዘ ትረስት ሆርሞን የሚባለዋል ያለን ሰውነቷ ወይም አይምሮ እንዳያመነጭ ትዘጋዋለህ፣ በቃ ብሎክ ነው የምታደርገው። ነገር ግን እንድታምን ካደረካት ተመሳሳይ ይፈርት በቃ ተመሳሳይ፣ አንድ አይነት ፍላጎት፣ አንድ አይነት አቴንሽን፣ አንድ አይነት ፍቅር የምትሰጣት ከሆነ እንድታምን ታደርጋታል። ካመንካት ደግሞ ከመነች የደህንነት ስሜት ይሰማታል። የደህንነት ስሜት ደግሞ በእርግጠኝነት ወዲያውን ወደ ፍቅር ስሜት የሚቀየረው ቀላል ነገር፣ በቃ በጣም ቀላል ነገር ከመናገር ከማስረዳት፣ ስሜታዊ ከመሆን በፊት እሷ በአንተ የስሜት ደህንነት እንዲሰማት በቀላሉ በሁለት ነገር በቃ ነፃ እንድትሆን ማድረግ ወደ አንተ ስትመጣ ለአንተ መናገር የምትፈልገውም ነገር ሲኖር ማሳየት የምትፈልገው ነፃ በቃ ኦፕን ሆነ መቅረብ በቃ ደካማም፣ ጠንካራ፣ ሀዘኗን የምትገልጽበት ስፍራዋ መሆን ነው። ዘን ከዛ ደግሞ በጣም በቀላል እኮ ነው እኔ እንጃ ሁሉም ወንድ ማድረግ የሚችለው ብዬ ነው የማስበው። ራሷ መሆን የምትችልበት ቦታ ላይ ሴት ልጅ ያንን ወንድ አለማመን ቀጣይነት ያለውን ነገር የሚሰጣት የሚያሳያት እንዲሰማት የሚያደርጋትን ወንድ አለማፍቀር አትችልም። በቃ ይሄ ተፈጥሯ ነው። ሞክረው። ሶስተኛው ሴቶችን በፍቅር የሚጥላቸው ቃላቶች ናቸው። ልባችንን ቅልጥ የማድረግ አቅም አለው። የምንሰማን የማመን ችግር አለብን፣ ችግር ብዬ ነው የምጠራው። ነገር ግን ይሰራል በቃ ከሰራ ደግሞ መጠቀም ትችላለ። ወድሻለው፣ አፈቅርሻለው፣ ያላንቺ ብትወጂኝ እንደዚህ ደስ ይለኛል እንደዚህ ሆናለ ምናምን። አይደለም ቆንጆ እንደሆነች መናገር፣ በጣም ቆንጆ ነሽ፣ መቀመጫሽ ያምራል፣ አፍንጫሽ ያምራል። አይደለም በቃ የሆነ ነገር ምረጥ ለየት ያለ። ብዙ ጊዜ ተናግሬዋለው። በቃ ዳይሬክት ዝም ብለ የተሰማህን ወይ አንተን ፒክ አድርገ እንድትወዳት ያደረገህን የሆነ፣ አፍንጫዋን ምናምን አትምረጥ። በቃ ያ ለሴት ልጅ እንዳንተ አይደለም በቃ የምትተረጉመው እሷጋ ሲሄድ ሌላ ትርጉም ነው የምትሰጠው። ስለዚህ ይወረ ትንሽ እልፍ ብለህ ሂድ። ማየት የምትችል መሆንህን ኦር ለየት ባለ መንገድ እንዳያሃት እንዲሰማት አርግ። ከነዛ ውስጥ በጣም ብዙ ጊዜ ተነገር ያለው ያለው ኒክኔም ሊሆን ይችላል ማውጣት ትችላለህ። ቆንጆ እንደሆነች መናገር ሊሆን ይችላል። መንገዱን ቀይረው ፋሽኗ ማወቅ ሊሆን ይችላል። እንዴት ጎበዝ እዛ ነገር ላይ እንደሆነች መናገር ሊሆን ይችላል። እጅግ በጣም ቀላል ነው። የምታደርገው ነገሮች እንዴት እንደሚያምሩባት፣ ብትገፋው የት መድረስ እንደምትችል ጥሩ ጥሩ ቃላት ሴት ልጅ ከምትወደው ብቻ ሳይሆን ከማትወደው ወንድ እንኳን መስማት ከጀመረች በእርግጠኝነት ከጥላቻ ወደ ፍቅር ትቀየራለች። ነገር ግን መጀመሪያ በምታሳይ ነገር ተናደ፣ መጥፎ ቃላት የምትጠቀም ከሆነ ጠንካራ አድርጋ ከአንተ ትርቅራለች። ኢዚ ነው። የዛን ያክል ከአንደበት የሚወጣው ነገር መጠንቀቅ ነው። የእሷን ሪያክሽን፣ የእሷን ድርጊት፣ የእሷን ሁኔታ ትከታተል ስሜት ካለ ፍላጎት ካለ ለእሷ አንተን እንድትወድ ከፈለግ ፖዘቲቭ ወርዶችን ተጠቀም። ሴት ልጅ ዙሪያ ስትሆን ስለሷ ብቻ ሳይሆን ሴቶች ስትባሉ የፍቅር ግንኙነት ሲባል አቤል ልጆች እነዚህ በቃ ሪሌሽንሽፕን ቢውልድ የሚያደርጉ በተለይ ሴት ልጅ ለነዚህ የምትሰጣቸው ነገሮች በጣም ጠንካራ የሆነ ቦታ እንደሆነ ማወቅ መቻል አለብን። ሴቶች ስትባሉ ሴት ልጅ በቀላሉ ሴቶች ደግሞ እንደዚህ አይደሉም። ሴት ልጅ ገንዘብ ከሰጣት ሴት ልጅ እነዚህ ነገሮች ወደድክም ጠላህም ዋጋ ያስከፍለዋል። የምትወዳትን ሴት ነገ ሚያምር ህይወት፣ ነገ ደስ የሚል ስሜትን የምትሰጥን ሴት ያሳጥሃል። ነገር ግን በቀላሉ እነዚህን ትተህ ፖዘቲቭ በመሆን ፖዘቲቭ ወርዶችን ስለ ሴቶችም ሆኑ ስለ ፍቅር ሊሆን ይችላል፣ ስለ ልጆች፣ ስለ ትዳር፣ ስለ ግንኙነት በማውራት ስለ እሷም ሊሆን ይችላል በማድነቅ እነዚህን ቃላቶች እሷ ጆሮ እንዲገቡ ከረጋት ልቧ ውስጥ ለአንተ የሚዘራው ዘር በጣም ለየት ያለ ነው የሚሆነው ፍቅር ሆኖ ነው የሚበቅለው ሞክረው አራተኛው ሴት ልጅን በፍቅር የሚጥላት ትኩረት ነው እስካሁን ያነሳቸው ነገሮች በትኩረት የሚጠቁ ናቸው ቆንጆ ቃላት መናገር እሷን ለየት ባለ ስም መጥራት እሷን የምታደርገው ነገር ምን ያህል ደስ እንደሚልባት ወይም ምን ያህል ፓሽኔት እንደሆነች እሱ ላይ መናቀር ትኩረት እንደሰጣት ማሳያ ናቸው አንድ በል ሁለተኛው ደግሞ ምንም ጥያቄ የለውም የአንተን ጊዜ ሰጠሃት ማለት አንተ አንድ አይነት ነገር ሳትቀይር ወይም እንዲሰማት የምታደርገውን ነገር ሊሆን ይችላል። በተከታታይ የምታደርግ ከሆነ ወይም ጥፍት ምጥት ችላ ኦርቆራ የሆነ ቀን ቀዝቀዝ ምናምን ሳት በአንድ አይነት ስሜት የምታይብ ከሆነ ይህ ትልቅ ትኩረት ነው። ሴት ልጅ ሌላ ትርጉም የለም። ራሷን እንድትሆን ከፈቀድ ክላት የሰጣት ትኩረት፣ ቦታ፣ ክብር በደንብ ነው የሚታያት። ኢዚ የዛን ያክል በጣም እያንዳንዷን ነገር የምናይ ሰዎች ነን። አንተ ግን ከልብ ከሆነው በተለይ የእውነት ከሆነ እነዚህ የምታደርገው ከሆነ በጣም ፈጣን ለውጥ ነው የሚሰጥ። በጣም ደካማ ጎናችን ነው፣ አቴንሽን እንወዳለን። አቴንሽን ደግሞ ሲሰጥ አይነት ይኖረው የራስህ ያልሆነ ማንነት በመንገር አቴንሽን ማግኘት በጣም ስታተስ ሊሆን ይችላል። ብቻ ያንተ ያልሆኑ በተለይ ነገሮች ሳክስ ብለን የምንጠራቸውን ነገሮች በማቅረብ አቴንሽን ማግኘት የውሸት ነገሮችን የማስመሰል ራስን ሆነ ሄደ የምትሰጥህ አቴንሽን ነው። ፍቅር ውስጥ የሚከተሉ በጣም ጥሩ ወንድ መሆን ፍቅር እንዲይዛት የሚያደርጋቸው የሚመስላቸው አለ። ጥሩነት ወይም ካይንድ መሆን በጣም ደስ የሚል ነገር ነው፣ ነገር ግን ስታ እንድታልፍ ወይ በጣም ምስኪን ነው የዋህ ነው ትልሃለች እንጂ አፈቅረዋለሁ አትልህም። መቼ ጥሩነት ልክ አለው አይነት አለው። መልካምነትህ ማንነትህ ነው ወይ የሚለው መመለስ አለበት። ድህነትህም ከሆነ በቃ የለህም የለህም ነው። እሱን እንድታቅ ማድረግ ነው እንጂ፣ ከዛ ደግሞ አክት የምታደርገው እንደ ምስኪ ግን ደግሞ የምታይክ እንደ ወንድምህ የምታደርጋት ከሆነ ምስጊና ምስጊን ነህ። ግን እንዳፈቅርካት ነው ማሳየት ያለብህ እንጂ እንድታዝንልህ ማድረግ የለብህም። ሴት ልጅ ጋር ሁሉም ነገር የሚተረጎመው በሌላ አንግል ስለሆነ ነው። በዚህ መጠንቀቅ መቻል አለብህ። ከዛ ውጭ ራስን መሆን ዳይሬክት መሆን የምት በዛ ላይ የምትሰጥህን አቴንሽን ወይም ይዘ የሄድከው ማንነት አቴንሽኗ እንድታገኝ ያርግ። በዛ የምትሰጥህ አቴንሽን ነው ትክክለኛል ኤክስቼንጅ ማለት ነው። የሰጠሃት አቴንሽን ሪል ማንነትን ይዞ የሄደ መሆን አለበት። ከአለም ተቅርብ የውሸት ማንነት ኦሪያንቴ ያልሆነ ወይም የኔ እንድታዝንልኝ በዚህ እንድትወደኝ በዛ እንድትወጣ ብለይ የምታምጠው መልካምነት በዛ የምታገኘው አቴንሽን ውጤቱ ኤክስ በቃ አይሆን ነው የሚሆነው። ራስህን ሆነ ግን የምትሰጣት አቴንሽን እንድትሰጥህ የሚያደርጋትን አቴንሽን ወደ ፍቅር የመቀየር አቅም አለው። አምስተኛው እንደወደደች ወይም የምታደርጋቸው ወይም የሰጥሃት ሪዝን እሷን እንድትወድህ እንዳደረጋት በምን ማወቅ ትጀምራለህ መሰለህ? አንተን ኮፒ ማድረግ ትጀምራለች። በቃ አሁን ምትደውል ከሆነ መደወል ትጀምራለች። ቴክስትህን በፍጥነት መመለስ ትጀምራለች። ስትገናኙ መዘነጥ ትጀምራለች። ራሷን መጠበቅ ትጀምራለች። ከአንተ ጋር ስትሆን ማፈር ትጀምራለች። ዴፍኔትሊ የባህሪ ሙነ የእንቅስቃሴ ሊሆን ይችላል ለውጦችን ማየት ትጀምራለህ። ስትወድ ካልወደደች ወይም ለአንተ የፍቅር ስሜት አሁን መሰማት ካልጀመረ ያችኑ ሴት ልታያት ትችላለህ። ግን እመኔ በባሌም ይሁን በቦሌ ትንሽም ይብዛም ይነስም ለውጥ ታይባታለህ። ወይ በባህሪ ወይ በአለባበስ ወይ በንግግር ወይ በውሏ ኢቭን ነው ብላችሁ አሁን ወደ ከምታውቀው ወደ መቅናት ትሄዳለች። በጣም በትንሹ ማለት ነው። ከዚህ በፊት ከምትሰጣት ቴንሽን ከፍ አድርጋ ትሰጥሃለች። ከዚህ ከአንተ ከምትሰጣት በላይ መፈለግ ትጀመራለች። በማታውቀው ሁኔታ ትነጫነጫለች። ዴፊኒትሊ ደግሞ እንደ ልጅ አክት ማድረግ ትጀምራለች ለውጦቿ ናቸው እንዳፈቀረች አንድ ሴት የሚነግርህ ሁሌም በዙሪያ ያክ ትኖራለች አሁን ላይ የፍቅር ስሜት ከመጣ በኋላ ግን የማታውቃትን ሴት መተዋወቅ ትጀምራለህ ማለት ነው አስገብታ ታስተዋውቅሃለች በቃ ልጅ ትሆናለች ከመሬት ተነስታ የልጅ ባህሪ ታሳያለች ድብን ያለ ቅናት ውስጥ ገብታ ስትቆጣ ስታኮርፍ ስልክን አልመልስ ማለት ስትጀምር ጣጣ አለ ባልገባህ ነገር ስጠምንሆንሻ ምንም ማለት ትጀምራለህ በፊት ግን ካልወደች ምንሆንሽ አስታት ዘርዝራ ነው ምትነግረው። አሁን ግን ፍቅር ሰለሆነች ምንም ማለት ትጀምራለች። እነዚህ ትልልቅ ምልክቶች ናቸው። ከእነዚህ ውስጥ አንድ ሁለቱን ካየህ ራሱ ለአንተ የፍቅር ስሜት እንደጀመራት ማወቅ ትችላለህ። በጣም ቀላልና አሳዛኝ ፍጥረቶች ነው ስንወድናት ና ስናፈቅር ካላፈቀረች እውነተኛ ስሜት ካልተሰማት ድራማ ብቻ ናት። በቃ ሁሌም ግራት አጋባሃለች። ነገር ግን ግልጽ የሆነ ምልክት ነው ይሄ የባህሪ ለውጥ። ከፊዚካል ካለባበስ ከንግግር ጀምሮ ለውጥ ካየህባት አፍቅራለች። መጀመሪያ ግን እስካሁን ያነሳኋቸውን ነገሮች ካየችብ እንደ ምክንያትነት ከሰጠሃት አንድ ሴት ሌላ ወንድ ካልወደደች በስተቀር በፍቅር ትወድቃለች። ሀሳቤ እንደሚሰራ እኔ መቶ ፐርሰንት እርግጠኛ ነኝ። እናንተ ሞክሩት። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ የቪዲዮን ሀሳብ ላይክ ማድረግ ለሌሎች ይጠቀማል ብላችሁ ካሰባችሁ ሼር ማድረግ እንዳይረሳ። እስከዚያው ግን ቻው፣ ሰላም፣ ቆየሁ።